ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። እንደምን ቆያችሁኝ? ዛሬ ደግሞ ማሳያችሁ በጣም ቆንጆ የሆነ ፌስ ማስክ ነው። ለጥቋቁ ነጠብጣብ፣ በፀሐይ ለተጎዳ ፊት፣ ማድያ ስላለባችሁ፣ እንዲሁም ሴንሲቲቭ ለሆነ ቆዳ የሚሆን ፌስ ማስክ ነው ማሳያችሁ። ከዚህ በፊት ሞክሬው የሰራልኝን ከዚህ በፊት የምጠቀመውን ነው ማሳያችሁ እናንተም ሞክራችሁ አስተያየት ትሰጡኛላችሁ። እንደምትወዱት ደግሞ ተስፋ አደርጋለሁ። አብራችን ቆዩ። እዚህ ጋር በመጀመሪያ በቆሎ ዱቄቱን እናደርጋለን መጥበሻችን ላይ። እኔ ብዙ ጊዜ ፍሪጅ አስቀምጬ ስለምጠቀም በዛ አርጌ ነው የምሰራው። እናንተም በሚመቻችሁ ቶሎ ቶሎ መስራት ከቻላችሁ በየቀኑ መስራት ትችላላችሁ። ግን ደግሞ እንደዚህ በዛ አድርጋችሁ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሬቴን ላው ላይ ጄሉን ብቻ ነው የምታደርጉት። ጄሉ ሲወጣ ይመስላል። እኔ መጠኑን ስለማውቀው ነው። እናንተ በሌላ እቃ ጄሉን አውጡታችሁ በሾርባ ማንኪያ አንድ ማድረግ ትችላላችሁ። እዛ ማሪ ነው የማደርገው። ይሄንንም በሾርባ ማንኪያ አንድ ነው የምታደርጉት። በዛ አድርጋችሁ ማዘጋጀት ከፈለጋችሁ ደግሞ እጥፍ እጥፍ ታደርጋላችሁ ማለት ነው። አሁን ኮኮናት ኦይሌን ነው የማደርገው። ከዛ በመጨረሻም እርድ ነው ከላይ የምናደርገው። እርድም ሁለት ማንኪያ። ለእናንተ በሾርባ ማንኪያ አንድ ማለት ነው። እኔ ማንኪያ ትንሽ ስለሆነች ነው። ይሄን አንድ ላይ እናቀላቅላለን። በተጨማሪም አሁን እሳት ላይ ስናደርገው እየወፈረ ነው የሚሄደው። ውሃ እናደርግበታለን ማለት ነው። እንደዚህ አንድ ሲኒ ንጹሕ ውሃ አድርገን ግማሽ ሲኒ ወይ አንድ ሲኒ ሁለት ሲኒ ማለት ነው። አነስ ባለ ሲኒ ሁለት ሲኒ ውሃ አድርገን አሁን እዚጋ የቀጠነ ይመስላል፣ ግን እሳት ላይ ስናደርገው እየወፈረ ነው የሚሄደው። እሳት ላይ አድርገው ደግሞ እንየው። እንደምታዩት እሳት ላይ አድርጌዋለሁ። የምታዩት ከሆነ ዙም ያደረግኩት በደንብ እንዲታያችሁ ብዬ ነው፣ ትንሽ ጨለም ስለሚል። እጃችን ከላው ላይ ማረፍ የለበትም። መጠኑንም ለማወቅ የመወፈሩን እሳቱንም ለመለካት እንዲ ይረዳል። እጃችን ከላው ላይ ማረፍ የለበትም። እንደምታዩት ወፍሯል። በጣም ነው የሚያምረው ክሬም ነገር ሆኗል። እንግዲህ በባዶ እስቶቭ ነው እንትን እያልኩ ያለሁት፣ በሙቀቱ ብቻ። ሙቀት መብዛት የለበትም፣ ቀስ እያለ ነው መወፈር ያለበት። እኔ ጨርሻለሁ፣ ይበቃዋል። እንደምታዩት በጣም ነው የሚያምረው። ከዛ ይሄን በምንፈልገው ቃርገል አቀዝቅዘን ነው የምንጠቀመው። ፊታችን ላይ ደግሞ ስንጠቀም እንዴት እንደሆነ አሳያችኋለሁ። መስቅራፓችን አሁን ቀዝቅዟል። ወደ እቃችን እንገለብጣለን ማለት ነው። እንደዚህ አይነት ነገር ስታዘጋጁ እንዲቀመጥ አርጋችሁ በዛ አርጋችሁ ካዘጋጃችሁ ፍሪጅ፣ ቀዝቃዛ ቦታ ላይ ብታስቀምጡ ጥሩ ነው እንዳይበላሽ ይሄው እንግዲህ ይሄን ይመስላል። እንደዚህ ከድኘ ፍሪጅ ማስቀመጥ ይሄንን ማለት ነው። አሁን እዚህ ላይ ያለውን እንጠቀማለን ለፊታችን። ምንም መቅረት የለበትም። አሳያችኋለሁ። አሁን እስክራፕን አዘጋጅቼ መጥቻለሁ። አብረን እንቀባለን ማለት ነው። ቀቡት ራሱ እንዴት ደስ እንደሚል ስላሴው በጣም ነው ደስ የሚለው። ሲያዩት ያለ አማራ አይደል የሚባለው? ገና ስታዩት ደስ የሚል ነገር ነው እና ስትጠቀሙት ደግሞ በደንብ ለውጥ ታዩበታላችሁ። እኔ የጥቋቁር ነጠብጣብ በጣም ነው የሚያስቸግረኝ እና ለዛ ነው ብዙ ጊዜ የምጠቀመው። ባለፈው የሰራውላችሁ የከርቤን እንትን ዘይት ተጠቀሙ በደንብ ሴራሙን ማለት ነው። እሱን ቼክ አድርጉትና በጣም አሪፍ ነው። ከዚህ በኋላ እራሱ እሱን ብትቀቡት በጣም ቆንጆ ነው። ሲደርቅ ደግሞ አሳያችኋለሁ። እንደምታዩት አሁን ደርቋል። አርባ ደቂቃ ሆኖታል ማለት ነው ላይ ላይ። ይህንን አሁን ቀስ እያለን እንፈረፍረዋለን። ለመነሳት ብዙ አያስቸግርም፣ ድርቅ ስለማይል ኮኮናት ኦይል ስላለው ድርቅ አይልም ላይ አንድ ነው ድግም ይላል። ከአጥፉ በኋላ በሳሙና የታጠቡት በደንብ እንድታዩት ብዬ ለውጡ ይሄን ይመስላል። አጥቄ ደግሞ ላሳያችሁ። እንዴት ደስ እንደሚል ለስላሴው ወዲያው ለውጡ ነው የምታዩት። ፍክት ብሏል በዛ ላይ ፊቴ። እናንተም ለውጡ ነው የታየ ታያችሁ ይመስለኛል። ትንሽ ጨለም ብሏል መሰለኝ ካሜራዬ ግን ይታያል። እንደዛም ሆኖ እናንተም ሞክሩት። ይሄንም በሳምንት ሶስት ቀን ምትጠቀሙት ደግሞ በደንብ ለውጥ ታመጣላችሁ። እኔ በጣም ወድጀዋለሁ። ከወደዳችሁ ሞክራችሁ ከወደዳችሁት አስተያየት ፈልጋለሁ፣ በኮሜንት አስቀምጡልኝ። እወዳችኋለሁ። ባይ